ሰብስክራይብ በማድረግ ቤተሰብ ይሁኑ። በሴትም ሆነ በወንድ ሙስሊም እውቀትን መፈለግ ግዴታ ነው ብሏል የአላህ መልክተኛ ነብዩ ዐለይሂ ወ ሰለም። አንድ ዓሊም ዲኑን የተረዳ አዋቂ የሆነ ሰው ለሸይጣን ብርቱ ነው ከአንድ ሺ መልካም ነገር የፈለገለት ሰው ዲንን፣ ኢስላምን እንዲያውቅ አላህ ያደርገዋል። ሰዎች ዛሬ የአራዳ ቦታ የብልጦች ቦታ የሚገኙበት ብለው የሚያስቡት ሌላ ቦታ ነው። ወላሂ የአራዳዎች ቦታ መስኪን ነው። እነዚያ በእኛ መንገድ ላይ የሚታገሉትን የሚበረታቱትን መንገዶቻችን እናገራራላቸዋለን፣ ገርበገር እናደርግላቸዋለን። ወኢነላሃ ለመአል ሙሕሲኒን አላህ

የተከበራቸው አባቶች፣ ወንድሞች፣ እናቶች፣ እህቶች አላህ ስብሐነሁ ወተዓላ ይህንን ስብስባችንን ያማረ ስብስብ አላህ ያድርግልን። ነገ የውመል ቂያማ በዚህ ስብስባችን መልካም ምንዳ ከሚመነዱ ወንጀላቸው ከሚማሩ አላህ ዘንድ መልካም ነገር ከሚያገኙ ባሪዎች መካከል አላህ አድርገን። ዛሬ አላህ ካለ አጠር አድርገን የምናደርግበት ቆይታ እስላም የእውቀት ዲን ነው። ስለ እውቀት ስንቶቻችን ልጆቻችንን ለእውቀት ለማብቃት ጥረት አድርገናል? እንደምሳሌ ቤት ውስጥ አምስት ልጅ ካለ እስቲማኖ ነይቶ አንዱን ልጅ ሐፊዝ የመስጊድ ኢማም ኸጢብ ዳዒ ለማድረግ የተዘጋጀው ስንቱ ያዱ ነው። የዱንያ እውቀት አስፈላጊ ነው። እስላም እውቀትን በጣም ያበረታታል። በሳይንሱም በሁሉም ነገር ጠንካራ እንድንሆን ኢስላም ያበረታታል። ነገር ግን አካዳሚኩን ጠንከር አድርገን ስንይዝ የዲን እውቀትም ደግሞ ያስፈልጋል፣ እጅግ አስፈላጊ ነው። የዲን እውቀት ከሌለ እስላምን በደንብ ካልተረዳ የዱንያው ብቻ የአካዳሚክ ብቻ እውቀት ከሆነ ብዙዎቹ ታይተዋል። ዲግሪ ዶክትሬት ይዘው ወላጅ እናት አባቱ የሚያንገላታ የሚሳደብ፣ የሚያንቋሽሽ ከአማና የራቀ ማህበረሰብ ጉዞዎች ይታያሉ። ነገር ግን አላህን ያወቀ ስለ አላህ ማንነት የተረዳ የሆነ ስልጣን ኖሮት የሆነ ቢሮ ላይ የሆነ ሆስፒታል ላይ ብቻ አንድ የስራ ቦታ ላይ ሲሰራ አላህን ያወቀ እና አላህን ያላወቀ ይስተካከላል? ላ! አላህን ያወቀ ሁሌም አላህ አለብኝ፣ እያንዳንዱ ስራ አላህን ያስታውሳል፣ አላህን ይፈራል። ለዚህ ነው ስለ እውቀቱ መነጋገር አለብን። ስንቶቻችን ለዲናችን ስለምንማ ስለምንከተለው ዲን አልኢስላም ስንቶቻችን በቂ እውቀት አለን? እሺ ስተውት የየእለት ስራችን ስለሆነው ስለ ሰላት ስንቶቻችን ሰላታችንን በእውቀት የምንተገብረው? ስንቶቻችን ለምን በየጊዜ የምንሰራው እውቀት ፈርዱ ለዐይን አለ፣ ፈርዱል ኪፋያ አለ።

አንድ አሊምን ከማሳሳት አንድ ሺህ አቢድን ማሳሳት ይቀለዋል ማለት ነው። አሊምን ለመሳሳት ለማሳሳት ይከብደዋል። ሐታ አሊሞች ያሉበት ቦታ ላይ ጃህሎችን ለማሳሳት ይከብደዋል። ለምን? ትንሽ መስመር ከሳቱ ዕለማዎቹ ተው፣ አላህ ወዶ፣ ይህ ሐራም፣ ይህ እንደዚህ ነው ብለው ወዲያው ያስተካክሉታል። አሊሞች ሲሞቱ ምድር ትጨልማለች። ንጁሙል አርድ ናቸው፣ የምድር ከዋክብቶች ናቸው ዕለማዎች። ወሞውት ልዓሊም ሙሲበቱን ላትጅበር ነው የተባለ። የአሊም ሞት የማይጠገን ከባድ ሙሲባ ነው፣ ከባድ ነው። ስለዚህ ዑለማዎች በይነ አልመግሪብ የሆነ እውቀት ሲሰጡ፣ ከሱ በኋላ የሆነ ነገር ሲሰጡ፣ የሆነች ቂራአት አለ ሲባል ለንግዳችን እንደምንንቀሳቀሰው ለአካዳሚክ ትምህርቱ አፍራ ሁለት ዓመት ከዛ በላይ እንደምንሰጠው፣ እንዴትኛ ከመግሪብ እስከ ኢሻ አ ደቂቃ እንዴት ከበደ? እንዴት ቁጭ ብለን ስለ አላህ የሚነገርን ነገር ለማዳመጥ ስለ እስልምና ለማወቅ ለምን ከበደ? ለምንድን እንደ ነው የከበደ? ዓሊሞች ይህንን እውቀት በተለይ ሀገራችን ዑለማዎች ሀቂቀተን ሐቂቀተን እንደሌላ አገር አይደለም። በጣም ብዙ መከራና እንግልት ደርሶባቸውን ነው ዒልም እዚያ ያደረሱት። የእግር መንገድ በጣም ይሄዱ እግራቸው እሾህ እየወጋቸው?

እዚች ጋኖች ጥቁር ነገር ከነበረች ብሱ ከዳነ ለምን ዳንክ? ለምን አማረበት? ለምን መኪናስ? ለምን ጤነኛው? ለምን ሰወደደ? ለምን ፎቅ ገነባ? ለምን ከስተመር? በዛብህ ነው። ከመሬት ተነስቶ ነው። ለዚህም ነው ጠዋት ማታ ቁርአን እንቀራለን። ከሰላት በኋላ በተለይ ደግሞ እንቀራለን። ምን እነዚህ ሶስቱ ሱራዎች፣ ሱረቱል ኢኽላስ፣ ሱረቱል ፈለቅን፣ ሱረቱል ናስ። ሱረቱል ፈለቅ ላይ ምን ይላል? ወሚን ሸሪ ሐሲድን ኢዛ ሀሰድ ከምቀኛ ክፋ በአንተ ትጠበቃለው፣ በተመቀኘ ጊዜ ከመሬት ተነስቶ ነው። ከባድ ነው፣ የተወገዘ ነው ማለት ነው። ምቀኝነት ወደ ኩፍሩ ይወስዳል። ወንድሞች ልብ በሉ። ወደ ኩፍር ለምን ከተባለ ሰው ቀልቡ ሲበላሽ ሲቆሽ ምቀኝነቱ እየጨመረ ሲመጣ በሙስሊም ወንድሙና እህቱ ላይ ምን ያደርጋል? ድግምት ለማሰራት ይሄዳል። ድግምት ደግሞ የት ነው የሚሰራው? መስሪያ ቤት አለው እኮ ቢሮ አለው ጠንቋ ቤት ማ

ጠንቋ ቤት መሄድ ብቻ የአርባ ቀን ሰላት ተቀባይነት እንደሌለ የአላህ መልክተኛ ነግሮናል። በጣም ያወገዘ ነው እስልምና። ስለዚህ መቀኝነቱ በጣም ሲበዛ ምን ይሆናል? ጠንቋቤት ይሄዳል፣ ከትምህርቱ ሊያሰናክለው፣ ከንግድ ቦታ ሊያስቀረው፣ ብዙ እስትራቴጂ ይቀይሳል። አላህ ይጠብቀን፣ አሚን በሏ። ይሄ ግን ጥናት በእውነት ነገር ብቻ ይፈቀዳል። እሱም ይጥፋባቸው ብለህ ሳይሆን እንደነሱ ባገኘው ተብሎ በማን

ሰዎችን ሲያስተምር ሲያይ፣ እውቀት የተሰጠውን ሲመለከት፣ ቁርአን ቀርቶ ሲቀረው ሲያይ፣ ምን ሲል ያ ረብ ለእኔም እንደዚህ እውቀት ሰጠኝ ሰዎችን ባስተምር በእውቀት ብሰራበት ብኖርበት ብል ችግር የለውም። ይህን መመኘት ይቻላል እንጂ እነዚህንም ነገሮ እውቀትም ይሁን በገንዘቡ ሰደቃ ሲያወጣ ማየቱ እንደ እነሱን አጥፍተህ ለእኔ ስጠኝ ማለት ግን አይፈቀድም። ይህን ወቁ ሸር ነገር እስልምና ሁሉም ይቃወማል። እውቀት በእስላም ትልቅ ቦታ አለው። ስለዚህ ልጆቻችንን ይህ ትውልድ በዲኑ በአካዳሚው እላይ ብቁ ዜጋው ነው። እኛ ላላፊነት አለብን። ልጆቻችን በዚህ ለማሳደግ ሙስታይድ ልጆቻችን የዲንም እውቀት በደንብ የአካዳሚኩን እውቀት በደንብ ወስደው ሀገሪቱ ላይ የበኩላቸውን አስተዋጽኦ ሊያበረክቱ ይገባል። አላህን ያወቀ ማህበረሰብ በተሰማራበት ቦታ ላይ አላህን ፈርቶ በአማና ያገለግላል። ሰውን አይበድልም። ሰዓት ሰርቆ አይገባም። ሶስት ሰዓት ገባ ከተባለ አራት ሰዓት አምስት ሰዓት አይገባም። በሰዓቱ ይገባል። በእስልምና አስተምሮ የሆነ ቢሮ ላይ ሁለት ሰዓት መገባት ካለበት አንተ ሶስት ሰዓት አራት ሰዓት የምትገባ ከሆነ ያለምንም ምክንያት ሳይፈቀደልህ ዝም ብለህ የምትገባ ከሆነ ሁለት ሰዓት መግባት ካለበት አራት ሰዓት የምትገባ ከሆነ የሁለት ሰዓቱ ደሞዝ ለአንተ ሃራም ነው ማለት ነው። ይሄ ነው እስልምና የሚያስው አማናን መጠብቅ

አላህ ያውቅብኛል። ሰዒድ ብን ሙሰይብ የሚባሉ ታላቅ መሐዲስ ነበሩ። ያጅብኛል። ልጃቸውን ብዙ ሰው ለጋብቻ ጠየቃቸው። ባለሀብቱ፣ ንጉሶች ጠየቋቸው። አልድርም አሉ። አልድርም አሉ። ኋላ አንድ ደረሳቸው፣ ሶስት ቀን ከቂራት ቂራት ላይ ሳይገኝን፣ ጠረ የት ሄደ ብሎ አስጠየቁ። አይ እስማ እኮ ሚስቱ ሞታ እኮ ሶስት ቀን ሀዘን ላይ ነበር፣ አሏቸው። ሚስቱ ሞታ ሲመጣ ከሶስት ቀን በኋላ የጠፋሉት ባለቤቴ ሞታ። ታዲያ ሶስት ቀን ብቻ ነውንክ? አዎ፣ በቃ ልጅ እንድራሃል አሉት። እሳቸው ጋር የሚቀራ በጣም ጥሩ ደረሳቸው ነበር። ደነገጠ። ምክንያቱም ዝና ያቀል ልጃቸውም እልም አላት። ብዙ ንጉሶች በሉት ባላብ ጠይቀው እንቢ የተባለች ናት

የዱንያ ሐሰና ምንድነው? የዱንያ ሐሰና እንግዲህ ይሄ ዱአ እንግዲህ ቀላል አይደለም። ስታደርጉ ምን ዱአ ብዙ ነብዩ እንደዛ አይነት ዱአ ጠቅለል ያለ ዱአ በጣም ያበዙ ነው። ለምን? ሁሉንም የያዘ ነው። ረበና آتنا في الدنيا حسنة ስንል ጌታችን ወይ በዚች ዓለም ላይ መልካሙን ለግሰን። ምንድነው ሐሰና? ዒልም ሐሰና ነው፣ ዓፊያ ሐሰና ነው፣ ጥሩ ጎረቤት ሐሰና ነው፣ صالح ባል ለሴቶች ሐሰና ነው፣ صالح ሚስት ለወንዶች ሐሰና ነው፣ ልጆች ማግኘት ሐሰና ነው። በቃ መልካም ነገር ባጠቃላይ ያካተተ ነው። ለእሷ ግን በራሷ በሚግባባት መልኩ ሐሰና ሷሌ ሷሊህ ባል ነው አሏት። ላምጣልሽ እንዴ አሏት። አዎ እርሶ ካመጡ አለች። አባትን ትታዛለች። ዓሊም ናት። የዓሊም ልጅ ናት። ዓስር ላይ ነበረው ተማሪያቸውን ያናገሩት። መግሪብ ላይ ቤት ማንኳኳት ጀመሩ ይባላል። ማን ልበል? ሰዒድ ነኛ ሰዒድ አገሩ ላይ ሰዒድ ከሳቾች ይለም ግራ ገባው። በቃ አስር ላይ ሰጥቻለሁ ብለው መግሪብ ላይ መጡት። ትችዋሉ ሊሉኝ ነው። በር ተከፈተ። እሷንም ይዘዋሉ። ኒካውን አሰሩና በል በል። ከዛ ግን ሰው የፈለኩት ታሪክ ምንድነው፣ ሰዎች ጠየቋቸው። ለምንድን ነው ያሁሉ ንጉስ፣ ያሁሉ ባላባት ሲጠይቁት እምቢ ብለው ለዚህ ምስኪን የሰጡስን የውሉ አመት የለፋውባት ልጄ በዕልም አላህም በመፍራት ያሳደኳት ልጄ እዛ ቤተ መንግስት ውስጥ፣ የንጉስ ቤት ውስጥ ገብታ? ዱኒያ አኼሯ እንዲበላሽ አልፈልግም። አኼሯ እንዲስተካከል ለአኼሯ የሚበጃትን ነገር ዱንያ ላይ ማመቻቸት አለብኝ። ግልጽ ማለት እኛ ልጆቻችንን በዚህ መልኩ ማድረስ በዱኒያውም ለአኼሩ የሚመቸውን ለዱኒያው፣ በአካዳሚኩም በምኑም ጠንካራ ተማሪ አኼሯ የተስተካከለ እንዲሆን ደግሞ ሊጠግነው ሊያስተካክለ የሚችለው ደግሞ የዲን እውቀት ነው። መንሰለከ ጠሪቀን የልተሚሱ ቢሂ

ሰዎች ዛሬ የአራዳ ቦታ የብልጦች ቦታ መገኛ የሚገኙበት ብለው የሚያስቡት ሌላ ቦታ ነው። ወላሂ የአራዳዎች ቦታ መስጂድ ነው። አንደኛ ከቦታ ሁሉ አላህ ዘንድ የተወደደ ቦታ መስጂድ ነው። አላህ ዘንድ የተጠላ ቦታ የንግድ ቦታ ነው ተብሏል። ለምን ውሸቱ ምኑ ስላለበት? አሪፎቹ አራዳዎቹ ያሉት የአላህ ቤት ነው። ሰው አይኑ ሐራም ሲያይ፣ በምላሱ መጥፎ ሲናገር፣ መጥፎ ነገር ላይ ጊዜውን ዝም ብሎ ሲያባክን

ዛሬ ፈረንጆችን ስንመለከት ደስታ ፍለጋ ወንድ ለወንድ ጋብቻ ብለው አዋጃል። ሰልፎቹ በየቦታ ያስታውቃል። ምን ፍለጋ ደስታ ኸምሩን ጠጡት፣ ደስታ ፍለጋ አጡት። ዝሙቱን ፈጸሙት፣ ደስታ ፍለጋ አጡት። ሰው ገደሉ፣ ደስታ ፍለጋ አጡት። እንደፈለጉ ፈነጩ፣ መጨረሻ ደስታ ፍለጋ የት ነው አሉ። በራሳቸው እጅ የራሳቸውን ህይወት ማጥፋት፣ በስለት ራሳቸው መውጋት፣ በመሳሪያ ራሳቸውን መግደል፣ ጥልቅ ባህር ለመክተት፣ ኤሌክትሪክ መጨበጥ። ዛሬ አሜሪካና አውሮፓ ቁጥር አንድ ራስን የሰው የስማን ነው። እራሳቸውን ከሚያጠፉ ራሱን ከሚያጠፋ ህዝብ እንደ አሜሪካ እንደ አውሮፓ የበዛበት የለም። በጣም የተንደላቀቁ በኢኮኖሚ ላይ ደረሱ፣ ግን እረፍት፣ ደስታ ደስታ የሚገኝ ወንድሜ አላህን ስትቀርብ ነው። ወላሂ ኪስ ስላበጠ ሀብት ስለመጣ ደስታ አይገኝም። ይህ ማጣጠሚያ ነው። አላህን አውቀህ ኔዕማው ከመጣ የበለጠ ነው፣ ኸይር ነው አለዛ ግን ገንዘብ ብቻ ምን አያመጣም። ደስታ መጣም የደስታውን ምንጭ ቀልብ ያስቀምጠው የሚችለው ማነው? አላህ ነው። ብዙ ሰዎች ገንዘብ ኑሮጭ በጭንቀት ያለቁል። ለምን ደስታ አርቋቸዋል። አላ ቢዚክርላ ተጥመኢኑ ልቁሉብ አዋጅ ንኩ አላህም በመውሳት ልቦናዎች ይረጋጋሉል። ስለዚህ የመጀመሪያው መስጊዱ ስንሰባሰብ የምናገኘው ጥቅም ከአላህ በኩል መረጋጋት ሰኪና ይመጣልን አለኛ አን

አላህ በእዝነት ይሸፍናችኋል። የአላህ እዝነት ይገኛል። የት መስጊድ ውስጥ የአላህ እዝነት ይከፈከፋል፣ ይመጣል። አላህ ካዘነልህ ማን ሊጨክንብህ? ማን ሊጨክንብህ? ማን ሊጎዳህ? የአላህ እዝነት አንተጋኮል አራተኛው ወዘከረሁሙላህ ፊመን ዒንደህ አላህ እሱ ዘንድ ካሉት ክቡራን መላእክቶች ያውሳችኋል። ባሪያዎቼ ኑና ተመልከቱ፣ ቢና ላይ ስንትና ስንት ብልጭልጭ ነገር ተችላቸው እኔን ለመቃረብ እኔ ጋር ለመዋደድ የሚሰሩትን ስራ ኑና ተመልከቱ ይላቸዋል። ወፊ ሪዋያ፣ በሌላ ዘገባ ፈውሽሂዱኩም፣ እናንተን አስመሰክራቸዋለሁ፣ አኒ ቀድ ገፈርቱ ለሁም፣ እኔ ወንጀላቸውን ምሬያቸዋለሁ ይላል አላህ። የዚህ ጊዜ ምሬያቸዋለሁ ብሎ ሲናገር አላህ አንደኛው መላይካ ሪፖርት ያደርጋል? ፊህም ፉላኑን ይላል አንድ መላይካ፣ እነሱ መካከል አንድ ሰው አለ ኢነማ ጃአ ሊሃጀቲን መስጊድ የመጣው ለአንድ ጉዳይ ለራሱ ሃጃ ነው የሆነ ሰው ፈልገው እንጂ ዕልም ሊማር ክር ሊያደርግ ዳዋ ሊያዳምጥ ቁርአን ሊቀራ ለዛ ጉዳይ አልመጣም። የመጣው የሆነ ጉዳይ ነበረው ሲል እሱም ቢሆን መክፊራ ያገኘዋል ከመልካም የተቀመጠ እድለቢሳ ይሆንም። መስጊድ የእድለኞች መገኛ እንጂ የእድለቢሶች መገኛ አይደለም። ይህን እንወቀው። ስለዚህ አላህ ቤት ላይ የሆነሽ ሰዓት ብለን ለንግዱን በዛ እንለፋለን፣ አይደል አው። ንግዱን መልፋት ጠንካራ ነጋዴ ስትነግዱ፣ ሙህሲኑ ወሺ አሳማር ወጥሮ መነገድ ተስፋ መቁረጥ አስፈልግም። ጠንካራ ነጋዴ መሆን እስልምና ያበረታታል። አኽላቅ፣ በእውነተኝነት ማጭበርበር የለ ነው። ይሁን እንጂ ልፋ፣ ንገ። ሰሃቦች ነበሩ ይነግዳሉ። እና ዑስማን ብኑ አፋን ነጋዴዎች ና፣ አሃ አብዱረህማን ብኑ አውፍ ወደ ስድስቱ እኮ የሚጠጉት እኮ በዱንያ ላይ ጀነት የተመሰከረላቸው ከአስሩ እኮ ስድስቱ ሀብታሞች ነበሩ። አ አኺራን ይገዙ ማለት ነው። ሰደቃ ታወጣለህ፣ ኸይር ትሰራለህ። ምናልባት አልባት ጾም ላይ ገራል ይችላል፣ ሰደቃ ደግሞ ሊገራል ይችላል። ሰው አላህ ኸይር ስራውን ክፍልፍል አድርጎለታል የተመቸውን እንዲያደርግ። ስለዚህ ስትነግድም አሳማሪ ነጋዴ፣ ጠንካራ ነጋዴ። ተስፋ ማይቆርጥ የሆነ ነገር አልተሳካም፣ ወደ ሌላ ፓርት መሄድ እንጂ ስብር ብር ብሎ ቤት መቀመጥ ምናምን እስልምና አበረታታ። ስትነግድ ነጋድ ነጋ ጠንካራ የሆነሽ ነገር ስትሞክር የሚያግራራው የሚያስተካክለው ማነው? አላህ ነው። አንተ ግን ሰበቡን አዳርስ፣ ልፋ፣ ድከም። በዛው ልክም የሆነ ጊዜ ደግሞ እስቲ፣ ለዲኔ እስቲ ቁርአን መቀራበት። ቁርአን ያላከተመን ወንድሞች፣ አባቶች እድሜ አይገድብም። ወላሂ ዛሬውኑ አሊፍ ብለን እንጀምር። ቁርአን የጌታችን ደብዳቤ ነው ይህ ደብዳቤ አላህ ሰጥቶናል ልኮልናል ነገ በልቀያማ ቁርአንን የራቀ ሰው ከቁርአን የራቀ ሰው ነቢዩ ይከሱታል ያ ረቢ እነ ቀውሚ ተኸዙ ሃዛ ቁርአን መህጁራ ጌታዬ ወይ ህዝቦቼ ኮይን ቁርአን ወደኋላ ወርውረውታል አኩርፎውታል ይሉ ቁርአን ይመሰክራል ወይ ይመሰክርብናል የቀረውን ሲያነበው ሲያነበንበው ያደረውን ያ ረቢ ሲቀራይ ነበረ ጀነት አስገባው ብላ

ሙሕሲኒን ትንሽ ስትታገል እናግራረዋለን ብለዋል አላህ። መንገዱን ብቻ ጀምር። ለሁሉም ነገር ለውጥ ለማምጣት የሆነ ሱስ ውስጥ አለ ከዘ ሙሉ ለሙሉ ከዛ መጥፎ ነገር ለመውጣት የሆነ በኢባዳ ላይ ደካማ ሱና ሰላታ አሰግድማ እስቲ ዛሬ አንድ ብለህ ጀምር፣ ነገ ትጠናከር። አለ ሱቢ ደክመዋል ደካማ እስቲ ዛሬ አንድ ብለህ ቆይ አልችል እሚል የሸጣን

አውሳሚአን ወይ ደግሞ አዳማጭን ኪታብ እንኳን ይዤ መቅራት አልችልም፣ አዳማጭን ወላ ተኩራቢያን አራተኛ እንዳትሆን ትከስራለህም። ገደል ነው የሚያስገባው። ስለዚህ ይሄ ዲን የውቀት ዲን ነው። የወረደውን መጀመሪያ ምንድን ነው እቅራ ማድረግ አንብብ። ምስልምና መመራመር ማንበብ ምናምን የሚያበረታታ ዲን ነው። ስለዚህ እኛ የምንወቅ ልጆቻችንም እንዲያውቁ እናድርግ ኢስላምን እንዲረዱ እናድርግ፣ በአካዳሚኩም ጠንካራ ሆነው። ዛሬ በየቦታ ሂጃብ ይከለከላል፣ በየቦታ ሰላት ይከለከላል። ላ ይሄ ነገርም ሊቆም ይገባል። እኛም ኃይል ምን ሊገባል፣ ወላጅም ምን አገባኝ፣ የኔ ልጅ ከሌለች እንዳትፍ። ሁሉም ሰው ኃላፊነት አለበት። አይ መጀመሪያ ሲቀጥል ደግሞ ልጆቻችንን በዚህ ወኔ እናስተምራቸው። እስቲ ነገዛ ቦታ ላይ መቀመጥ አለብህ አንተም ትምህርት ሚኒስቴር መሆን አለብህ ጥሩ ዶክተር መሆን አለብሽ እያል በዚህ ዶክትሬት፣ ማስትሬት ይዘው ከዛ መለሰን ወደ ንግዱ ደግሞ ላ ለምን እናለፋቸዋል? በተማሩበት ቦታ ላይ እንዲገኙና ድርግ ዲናቸውንም ይጠቅማሉ፣ ሀገራቸውንም ይጠቅማሉ፣ ማህበረሰቡንም በአማና ያገለግላል። የዛ አይነት ትውልዶችን እኛ ልናፈራ ልናመጣ ይገባል። አላህ መልካም ከተናገርኩኝ ከሱ ዘንድ ነው፣ ከተሳሳትኩኝ ከነፍሴና ከሼጣን ነው። ጥሩን ሰምተው መልካሙን ከሚከተሉ ሰዎች አላህ አድርገን። እዚህ ቤት እንደሰበሰበን ነገም ጀነተ ፊርዶስ እንደሰብስበን። መጨረሻችንን አላህ ያሳምርልን። የሁላችንን መጨረሻ አላህ ያሳምርልን። እስልምናን በእውቀት የምንረዳ በእውቀት የምናውቀው አላህ አድርገን። ስለዚናችን የምንጨነቅ አላህ አድርገን። የኢስላም ብርሃንን በልባችን አላህ ያስገባልን። በኢስላም አኑሮን በስላም የምንሄድ አላህ አድርገን። መጨረሻችንን አላህ ያሳምርልን። መጨረሻችንን አላህ ያሳምርልን። የሞቱብን ቤተሰቦቻችን የጀነት አላህ ይበላቸው። ከቀብር ቅጣት አላህ ይጠብቃቸው። በሕይወት ያሉትን ደግሞ አባቶቻችን፣ እናቶቻችን፣ ወላጆቻችንን ከአፊያ ጋር ከጤና ጋር እድሜያቸውን አላ ያርዝምልን። የታመመቡን አላ ያሽርልን። ዑለማዎቻችን አላ ይጠብቅልን። ዑለማዎቻችን አላ ይጠብቅልን። የሁላችንም መጨረሻ የአማር አላ አድርግልን። አለም ላይ ያሉት ሙስሊሞች ከመከራ ከጭንቀት አላ ነጃ ይበላቸው። ሀገራችንን ሰላም አላ አድርገው። በሰሜኑም፣ በደቡብም፣ በምዕራቡም፣ በምስራቁም በሁሉም ያገሪቷ ክፍል ሰላም አየር የምንተነፈስ አላ አድርገን። ሰላሙን አላ ምጣለን።